አንድ ሰዓት በፊት በሰራው ቪዲዮ ላይ ነግሬያችሁ ነበር። ዳኒ መቼም ነው ከሀይሚ ህይወት የማይወጣው። የሀይሚ ዋህነት ደግሞ ደጋግሞ እየጎዳ ነው። በዙሪያችን ያሉ ሰዎች እንዴት ከለራቸውን ቀይረው እንደሚመጡ ስለማናቅ ዓይናችንን ገልጸን መመልከት አለብን። ዛሬ አሁን ሶስና ለሀይሚ ያደረገችው ነገር ብዙዎቻችሁ አስደስቷችኋል። ነገር ግን ለሀይሚ አስባ ሳይሆን የራሷን ምክንያት አላት። ምክንያቱን ደግሞ እኔ ነግራችኋለሁ። በመጀመሪያ ደረጃ በጣም ብዙዎች ዳኒ ከዚህ በኋላ ከሀይሚ ህይወት ወጥቷል እያላችሁ ነበር። መቼም መቼም ነው የማይወጣው። መቼም ዛሬም፣ ደግሞ ትናንትና ሀይሚዬ ከፍቷት ነው እየተለያየን። የከፋት ምክንያት ደግሞ በእነሱ ምክንያት እኔና ሶሲ ስለተለያየን ስለደበራት ነው። እነሱ በእኛ ምክንያት ስለተለያዩ ከዳኒ ጋር አንድ ላይ መሆን የለብኝም ብላ አስባ ነው። ስለዚህ ዛሬ ነገሩን ክሊን አድርጌ ከሶሲ ጋር ምንም ነገር እንደሌለ ለሀይሚ ነግራታለሁ፣ ከሀይሚ ጋር እቀጥላለሁ በማለት ነበረ ሀይሚን ያስጠራት ማለት ነው። ያው ስልኩን አታነሳለትም። ምንድን ያደረገው ሶሲ ነው ያስመጣው። ገባችሁ አይደለ? ሶሲ ለምን መጣች፣ ለምን ለሀይሚ ደወለችላት የሚለው ደግሞ ዋነኛው ኢምፖርታንት። ቤተሰቦች ከተረዳችሁት፣ በመጀመሪያ ደረጃ ዳኒና ሶሲ ሲገናኙ እውነቱን እየነገራት ነበረ። እኔና አንቺኮ ምንም ነገር የለንም አንቺ አልጋ ላይ ከብሩኬ ጋር አልጋ ላይ የወጣች ቀን ነው የኛ ነገር ያበቃው ያከተመው እያላት እውነቱን እየነገራት ለምን ሀይሚ ጋር ደወለች የራሷ ሰበብ ምክንያት ስላላት ነው ቤተሰብ ከተረዳችሁት በስራ ቪዲዮውን ከተከታተላችሁት በመጀመሪያ ዳኒ ተብዬው እንደው ምን አይነት ሰው ብትሆነው በአንድ ወር ውስጥ ሀይሚ የኔ ትሆናለች ብለህ የምታስበው ሲቀጥል ደግሞ ለምንድን ነው ሀይሚ ፊት የምትለው ሌላ ተመችቶኛል ብቻ ነው ያልኩት ትላለህ ዞሩ ስትል ሀይሚ ወይንም ሀይሚ ሳት እንደምትወዳት እንደምታፈቅራት ያንተ መሆን እንደምትችል ነው የምትናገረው። ሲጀመር ማነህ አንተ? እንዴ እኔ የፈለግኩትን ነገር ከማግኘት ወደ ኋላ አልልም፣ ወይንም ደግሞ ማንም አያግደኝም እያልክ ነበር። እስኪ አንተ የፈለግከውን ነገር የምታገኝ ከሆነ ወንድ ነህ፣ ሀይሚ ያንተ ትሆናለች። ወንድ ነህ በመጀመሪያ ደረጃ። ሲቀጥል ሶሲ ስትመጣ ምንድን ያላትኝ ነግሯታል፣ መጀመሪያ ከሱ ጋር መቀጠል እንደማትችል ሶሲ እየነገራትኝ፣ እያስረዳ እያስረዳት ነው ሀይሚጋ የደወለችላት። ልክ ሀይሚ ጋ ስትደውል ምን አደረገች? ስልኩን አሳየችው ለዳኒ ማለት ነው። ለምን እኛም መስማት ስላለብን ሀይሚም ደግሞ በኋላ እንድታይ ቪዲዮን እንድታይ ነው የተደረገው። ከብሩኬ ጋር እያወራች ነው አላትኛው እያወራሁ ነው አለችው። ይሄ ማለት ምንድን ነው? ለሀይሚዬ መልእክት እየተላለፈ ነው። በኋላ ቪዲዮን ካየችው ይሄን ነገር ታያለች፣ እኛም ደግሞ እናያለን። ሶሲ ለምን ሀይሚ ጋር ደወለች? ዳኒ ሀይሚ ጋር መሆን ከቻለ ሶሲ ደግሞ ከብሩኬ ጋር መሆን መንገዱን ጠረገላት፣ አስተካከለላት። በጣም ሲምብል ቀላል ነው የሚሆነው ወደ ብሩኬ ለመሄድ ገባችሁ አይደለ? እንጂማ ሀይሚ ለሀይሚ አስባ ቢሆን ኖሮ ደውላ ጠራቻት ዳኒ ፊት ሀይሚ እየበቃ ይቅርታ፣ ከአንቺ ህይወት መውጣት አለብን፣ ብዙ ነገር አድርጊያለሁ እያለች እየቀበጣጠረችው እየተናገረችው ሁሉ ከልቦ አደለም። ቤተሰብ ከገባችሁ ማለት ነው፣ ከልቦ አደለም። ዳኒ ነገሩን ካመቻቸ ሶሲ የምትወደው ብትሆን የምታፈቅረው ቢሆን ኖሮ እንኳን አደለም፣ ዳኒ ይሄን ሁሉ ነገር እየተናገረ ዝም ልትለው ቀርቶ ብዙ እርምጃዎችን መውሰድ ትችል ነበር በመጀመሪያ ዳኒ በጣም ባለጌ ነህ። ለምን እንዴት የምትወዳት ፍቅረኛ ፊት ይሄን ነገር ትናገራለህ? እራሳችሁ ሁለታችሁ ተነጋግራችሁ ካልተስማማችሁ በስተቀር ሁለታችሁ ጋር ትልቅ ስህተት ነው ያየሁት። ዳኒ ይሄን ነገር ሲናገር ሶሲ ዝም አትልም ነበር። ዳኒም ደግሞ ድፍረቱን አግኝቶ ይሄን ነገር አይናገርም ነበር። ስለዚህ ምንድን ነው ሶሲና ዳኒ ተስማምታችሁ ካሜራ ላይ የተወሰነ ለተመልካች ትነጫነጫላችሁ፣ የተወሰነ እንቅስቃሴ ታሳያላችሁ። ከዛ ከካሜራ በኋላ ደግሞ ትስማማላችሁ። እኛም ማራዳነ ልክ እንደናንተ ይገባን አልገባችሁ አይደለ? ዛሬ ሃይሚዬ በጣም ነው የተሳቀቀችሁ፣ ከምታስቡት በላይ። በመጀመሪያ ይቅርታ፣ በሌላ ስልክ ደውላ ነው በማታቀው ስልክ ይቅርታ ሊጠይቅሽ ነው ብላ አባብላ ነው ያመጣቻት። ለምን ማባበል አስፈለገ? ዳኒ ይቅርታ ሊጠይቅሽ ይፈልጋል ብቲ በቀላሉ አማርኛ ሃይሚ ትረዳው ነበረ? አሁን እኮ ሃይሚዬ ነገሩ ሁሉ ተገልጾላታል። በቃ አውቀዋለች፣ ዳኒ ምን እያደረገ እንደሆነ፣ ምን እያለ እንደሆነ። ከሶሲ ጋር መላያቱ ለሃይሚ ማስረዳት ምን አስፈለገ? ሃይሚ ፍቅረኛው ናት እንዴ እንደገና ደግሞ እኔ ትመቸኛለች ብቻ ነው ያልኩት ይላል። እና ታዲያ ይሄን ቃል ስደጋግመው ኮ ሌላ ነገር ነው የሚያስመስልብህ ማለት ትመቸኛለች። እሺ ከዛ ከሶሲ ጋር መለያተ ለሃይሚ ማስረዳቱ ምን አስፈለገ? በሌላ መንገድ ብትረዳው ወይንም ደግሞ በመልካም መንገድ እንኳን ብትረዳው፣ ሲጀመር አንተ ቀጥታ አማርኛ ለሃይሚ መናገር ስላልቻልክ ወይንም ደግሞ ሀይሚ አጠገብ ስለምትሆን ስለምትፈራ ነው ቃሉን መጠቀም ያቃተህ እንጂ ምንም ወደዛ ወደዚህ መጠወላለግ አያስፈልግም። በቃ እውነቱን ብትናገር ሀይሚ ሁለት ጥፊ ያቅም ሰት ሄድ ነበረ። አንተ የደበረህ የሀይሚ የፊት ትንሽ ኮስተር ስላለብህ ነው አለን። ገና እጇን ትቀምሳለህ። ገባህ? ገና የሷን ጥፊ ትቀምሳለህ በዚህ ከቀጠልክ። ምክንያቱም ይህ አንደኛ ክብር ማዋራድ ነው። ሀይሚ ዘላል ሴት አይደለችም። ገባ እንደ አንዱ ስታውቃቴ መጣ፣ ወዳታለሁ፣ እፈቅራታለሁ፣ ሶሲን ከሷ ጋር ያለ ነገር አብቅቷል፣ ከሀይሚ ጋር ቀጥላለሁ። ኧረ እባክህ ተው እንጂ እውነትን ነው የምትናገረው? እና ቤተሰቦቼ። ሶሲም ሃይሚን ይቅርታ ያለቻትኝ አውቃ ነው ከሃይሚ ጋር ያለውን ኮንዳክት የራሷንም ለማጥበቅ ወይንም ደግሞ ከዳኔ ጋር ያለው ነገር እንዲስተካከልላት ስለፈለገች ነው። እሷ ደግሞ ብሩኬን ታወረዋለች። ብሩኬ ደግሞ ው ናፍቅ ሆናል። እንደምታውቁት ሶስት ቀን ምናምን ዩቱብ ላይ ቴክቶክ ላይ ኢንስቴግራም ላይ የትም ቦታ የለም፣ ቤተሰቦች፣ የትም ቦታ እኔ ያላየሁትም ሲጀመር፣ የምር ሃይሚዬ፣ ነገ ከብሩኬ ጋር እንድትመጪ እንፈልጋለን በቃ ማለት ነገሩን ከብሩኬ ጋር እስካልፈታሽ፣ እስካልታረቅሽ ድረስ ዳኔ መቸም እንደማይተውች ነው ነግሬሽ ሲቀጥል፣ ደግሞ ብሩኬ የሌለበት ስለ ብሩኬ ማውራት አልችልም። ዳኒ ተብዬው ማለት ነው ምን ነክቶ ነው? እሱ እኮ በቃ ትቶሃል፣ ንቆሃል፣ በቃ ነገሮች መፍታት አለብኝ ባለ ቀን ተናገረ። ከዛ ደግሞ ሀይሚን ነግሬሽ ነበር ብሎ ከዛ በኋላ መቶ ማቅሞ ወደ ዩቲዩብ ቤተሰብ፣ ቲክቶክ ላይም የለም ኢንስታግራም ላይ የለም። እና ስለዚህ ሀይሚዬ ይህን ሰውዬ ሊርቅልሽ ካንቺ ሊወጣልሽ ካንቺ ሊወጣልሽ የሚችለው ከብሩኬ ጋር አንድ ስት ሆኝ ብቻ ነው። ከዛ ውጪ ሁሌም ነው ማይተውች። በሶሲ አሁን ሶሲ ቅርታ ተጠያይቃችኋል። አንቺ ደግሞ ሶሲ አሳዝናሻለች። ያሳዘነች ምንድን ነው? እንዴት ይሄን ሁሉ ጊዜ አብራው ቆይታ በማያቃት ሀይሚን፣ አንድ ወር ነው የሚያውቃት አይደለም? በማያውቀኝ ሰው ይቀይራታል በሚል አንቺ ለሶሲ ተጸጽተሻል፣ ቆጭቶሻል፣ አዝነሽላታል፣ ላብረሻ ትሄጃለሽ፣ ይቅርታ ተጠያቃችኋል፣ ቤስ ጓደኛ ትሆናላችሁ። ስለዚህ በሶሲ መንገድ እየመጣ ሁሌ ነው የሚያገኝሽ፣ ሁሌ ነው የሚረብሽሽ፣ ሁሌ ማለት ነው። እንደገና ሶሲም ደግሞ ብሩኬን እንደምታወራው ወይ ተናግራለች። መልእክቱ ለእኛ እንዲደርስ እኮ ነው ያን ነገር የተናገሩ። ገባችሁ አደለ? ለእኛና ለሀይሚ እንዲደርስ ነው እዚህ ጋር ሁለቱ ተጣምረው ግን እንደማይዋደዱ ሰዎች ሆነው ነው ነገሩን እየሰሩ ያሉት። ሁለቱም አንድ ናችሁ፣ ዳኒም ሶሲም እኩል እየሰራችሁ ነው። ብዙ ሰዎች ደግሞ በቀላሉ እየተሸወዳችሁ ነው ማለት። ሶሲ ሀይሚን ስለተረዳሻት እናመሰግናለን። ሲጀመር ከብሩኬና ከሀይሚ ህይወት እንውጣ ስትል የምሯመስሏችሁ ነው እንውጣ ካለች ታዲያ ስልኩ ከብሩኬ ጋር ማውራቱ ምን ያስፈለገ? በስልክ ታዲያ ሀይሚ በዛ አይደለ እስካሁን ድረስ የቆየችው አኩርፋ፣ ወይንም ደግሞ ተናዳ? ብዙ ነገር ሲፈጠር የነበረው ከብሩኬ ጋር በዛ ምክንያት አይደለ? አሁንም እስቲል እያወራችሁ ነው። ገባችሁ አይደለም? እንውጣ ካልሽ በመጀመሪያ ከብሩክ ጋር የምታረጉትን ኮንታክት ታቋርጥ። ጓደኛ ሞች ነን ብለዋል፣ አምነናል፣ ተቀብለናል። ግን ደሞ ፌስቡክ ጓደኛ መሆን አይችልም። በነገራችን ላይ ቤስት ፍሬንድ እና ጓደኛ ምንድነው ልዩነቱ የሚል ጥያቄ ከዚህ በፊት ተጠይቀያለሁ። ቤስት ፍሬንድ ማለት በጣም ኮንታክት እናንተ ውስጣችሁ ያለው ሙሉ ነገር ያሰው ሰው የሚያውቀው ማለት ነው። በጣም የሆነ እንዴት ነው እየተቀራረባችሁ ለእህታችሁ፣ ለወንድማችሁ የማነግሩትን ነገር ያሰው ሰው የሚያውቀው ለዛ ሰው የምነግሩት ነው። ስለዚህ የሴት ጓደኛ አያስፈልገውም። ብሩኬ ከሀይሜ ውጭ ማለት ነው። እባክሽ ለሀይሜ ካሰብሽላት፣ ከናካቴው ሽላት ከህይወታቸው ውጪ ዳኒንም ጎትተሽ ይዘሽልን ውጪ። እሱ መቼም አይወጣም፣ ገና ብዙ ቅዳለው። ገና ሀይሜን መቼም ነው የማይተዋት። ሀይሜ ደግሞ በጣም አሳዘነች ዛሬ፣ በጣም ነው የተሳቀቀችው ከምታስቡት በላይ ማለት ነው። እና እንደዚህ መሆን ደግሞ የለበትም በጭራሽ። እኔ እስከማውቀው ድረስ ቤተሰብ ለማንም ላይክ እና ሼር ሰብስክራብ እያርጋችሁ ተቀላቀሎ ቤተሰብ ሁኑ ባባይ